ይቺ ምን ሆነ? ነው ጫፋ ነው። ምን ተሰበራት? ምን ተሰበራት? ድመቱ ደሞ ለምሰበረው? እባክሽ ነው ቡና ሊያፈላሉ። እሱ ጀበና ቡና ፈልቶ ሊጠጣ ነው ወይ ላንቺ ነው እያብዛሽ ነው። አሁን ምን ታደርጋለች እቺ? እቺ አሁን ዋናው ጫፋ ተሰብሯል። ስለዚህ ይቺ ትሰበር እና ሌላ ይገዛ እያሉ ነው ቤተሰቡ። ሌላ ሳይገዛ አይሰበርም። አዲስ ጀበና እንደ ተመሳሰዋ ይገዛና ይችን ወደ በቃ ድመቱ እንደሰበረው ሲውሰደው አደለም ወይ? ይችን ጫፏ ይችነች ወይ?

እሷ ሌላ ምናለው ታዲያ፣ ጭስ እንዳታስነኪ በስነስርዓት መቀመጥ አለበት። ደግሞ ባንዲራው ደግሞ ይሄ ወገቡ ወገቡ ላይ እንደዶሮ እንደች እንደ ሳጥን መቆለፍ ነው። ምንድን ነው ያልሽው? ማማ ምንድን ነው ያልሽው? እስኪ አሳይኝ፣ አሳይኝ። ምንድን ነው ያልሽው? ምንድን ነች እሷ? እስኪ አሳይኝ፣ ምንድነች?

እኮ አሁን ሙሉ ለሙሉ ስብርታላይ ላይ በቃ፣ ይችን አስቀምጣት ወይ ለማንኛውም እቺ እና ሌላዊ ገዛ የተገዝቶ የመጣ ግን ግን መሰበሩ አይቀር ምን አዲስ ሌላ እየመከርት ደግሞ ቀለም ቀባ ቀባ አድርገን በጌጥ አስጊጠን እናስቀምጣታለን። እኛ ምን ቦታ ይፈጅብናል ደግሞ? ሱቅ አለ ትከጅባታለህ። ስኳር ይቀዳ ደግሞ

አለ እንዳታደረገው።

ደግሞ ለፋሲካው እንዲያደርሳት እኔም ሻሹን ገዝቼ እንደጠመጠመላት ለጥምጥም ለመረቃት እንዲያበቃ ይፈልጋል ሩቅ አክስትህን ስታይው በመጣ ቁጥር አክስትህን አልችልም በዚህ ሰዓት ላይ በቃ በነገራችን ላይ ደስ ይላል አሁን ነገር

ጓዳ ምን ትሰራለች? በቃ ዝም በሏት። አይ ወደዋል ነበር። በቃ ዝም በሉት፣ አሁን ሌላ ይገዛል።